ኦኬ በቅድሚያ ግብርን ካልኩሌት እናደርጋለን። ይህን ካልኩሌት ለማድረግ አዲሱን የኢትዮጵያን ኢንካም ታክስ ቴብል ብራኬት እንጠቀማለን። በዚህ መልኩ ሲምፕሊፋይ አድርጌዋለሁኝ። ከደረጃ አንድ እስከ ደረጃ ሶስት የሚገኙ ሰራተኞች የግብር ምጣኔ እዚህ ቴብል ላይ እንደምትመለከቱት ሬንጃቸው ከ4100 ብር እስከ 7000 ብር ባለው ሬንጅ ስለሆነ ታክስ ሬት ወይም ደግሞ የግብር ምጣኔው 20% ይሆናል። ተቀናሹ ደግሞ 500 ብር ይሆናል ማለት ነው። ከደረጃ 1 እስከ ደረጃ 3 ማለት ነው። ስለዚህ ይሄን ግብር ካልኩሌት ለማድረግ እነዚህን ፎርሙላው በቀላሉ ደሞዙ በታክስ ሬት ወይም ደግሞ የግብር ምጣኔ ተባዝተው ተቀናሹ ይቀነስበታል ማለት ነው። ሶ ይሄን ካልኩሌት ለማድረግ በቀላሉ እኩል ይሆናል እንልና ግብር የምንሰራበት ቴብል ላይ እኩል ይሆናል ብለን ደሞዙ ሲባዛ ደሞዙ ሲባዛ የግብር ማስከፊያ ምጣኔ በዚህ ሬንጅ ላይ ከደረጃ እስከ ደረጃ ሶስት በሚገኙ ሰራተኞች ሀያ ፐርሰንት ይሆናል ማለት ነው። ስለዚህ ሀያ ፐርሰንት ደመወዙ በሀያ ፐርሰንት ይባዛና ሲቀነስ ብለን ዲዳክሽን ወይም ደግሞ ተቀናሹ አምስት መቶ ብር ይሆናል ከታክስ ተቀናሽ የሚደረገው ማለት ነው። ስለዚህ በዚህ መልኩ ካልኩሌት እናደረጋለን መጨረሻ ላይ ኢንተር ማለት ነው። ስለዚህ ደረጃ አንድ ላይ የሚገኝ ሰራተኛ ግብሩ ሰባ መቶ ብር ይሆናል ማለት ነው። ቀሪውን እስከ ሶስተኛ ድረስ ያለውን በተመሳሳይ መልኩ ስለሚሰራ ድራግ እናደረጋለን ጫፍ ላይ እንይዝና በዚህ መልኩ ድራ እናረጋለን። በዚህ መልኩ ይሰራልናል ማለት ነው። ደረጃ ሁለት ላይ የሚገኝ ሰራተኛ ግብሩ 773 ብር ይሆናል። ደረጃ ሶስት ላይ የሚገኝ ሰራተኛ ደግሞ ግብሩ 850 ብር ይሆናል ማለት ነው። ኦኬ። ቀጣዩ ደግሞ ከደረጃ አራት እስከ ደረጃ ሰባት የሚገኙ ሰራተኞች የደሞዛቸው ሬንጅ ከ7001 ብር እስከ 10ሺ ብር ስለሆነ ታክስ ሬቱ 25 ፐርሰንት ይሆናል። ዲዳክሽኑ ደግሞ 850 ብር ይሆናል ማለት ነው። ስለዚህ ይሄንም ካልኩሌት ለማድረግ እዚህ ጋር ክሊክ እናደርግና እኩል ይሆናል ብለን ደሞዙን በታክስ ሬቱ እናባዛለን። ደሞዙ ደረጃ አራት ላይ የሚገኝ ሰራተኛ ሲባዛ በታክስ ሬቱ ታክስ ሬቱ 25 ፐርሰንት ይሆናል። በ25 ይባዛና ከዛ በኋላ ሲቀነስ ብለን ዲዳክሽኑ ከታክሱ ላይ የሚቀነሰው ዲዳክሽን 850 ብር ይሆናል ማለት ነው። ከዛ በኋላ ኢንተር እንላለን። ስለዚህ ደረጃ አራት ላይ የሚገኙ ሰራተኛ ታክሱ 939 ብር ከ75 ሳንቲም ይሆናል፣ ሲጠጋጋ 940 ብር ማለት ነው። እስከ ደረጃ ሰባት ድረስ በዚሁ ፎርሙላ ስለሚሰራ ወደታች ድራግ እናረጋለን ማለት ነው። አለቀ። ስለዚህ እስከ ደረጃ ሰባት በዚህ መልኩ ይሆናል ማለት ነው። ደረጃ አምስት ላይ የሚገኝ ሰራተኛ 1047 ብር 25 ሳንቲም ይሆናል። ደረጃ ስድስት ላይ የሚገኝ ሰራተኛ 1157 ብር 25 ሳንቲም ይሆናል። ደረጃ ሰባት ላይ የሚገኝ ሰራተኛ 1269 ብር 5 ሳንቲም ይሆናል ማለት ነው። ከነጥብ በኋላ ያሉት ይጠጋጋሉ በኋላ ማለት ነው። ኦኬ ቀጣዩ ደግሞ ከደረጃ ስምንት እስከ 10 የሚገኙ ሰራተኞች የደሞዛቸው ሬንጅ ከ10001 ብር እስከ 14000 ብር ስለሆነ ታክስሬቱ ሬት ወይም ደግሞ የግብር ማስከፈያ መጣኔው 30% ይሆናል። ዲዳክሽኑ ደግሞ 1350 ብር ይሆናል ማለት ነው፣ ከደረጃ 8 እስከ ደረጃ 10 ማለት ነው። ስለዚህ ይሄንም ካልኩሌት ለማድረግ እኩል ይሆናል ብለን ደሞዙን በታክስ ሬቱ እናባዛለን። ታክስ ሬቱ 30 ፐርሰንት ነው የሚሆነው፣ 30 ፐርሰንት ከዛ በኋላ ሲቀነስ እና ከታክስ ላይ ተቀናሽ የሚደረገው 1350 ብር ይሆናል ማለት ነው። ከዛ በኋላ ኢንተርለን። ስለዚህ በዚህ መሰረት ደረጃ 8 ላይ የሚገኝ ሰራተኛ ግብሩ 2100 ብር ይሆናል ማለት ነው። ቀሪውን ድራቅ ማድረግ ነው እስከ ደረጃ 10 ድረስ ማለት ነው። ደረጃ 9 ላይ የሚገኝ ሰራተኛ ግብሩ 2419 ብር ይሆናል። ደረጃ 10 ላይ የሚገኝ ሰራተኛ ደግሞ ግብሩ 2769 ብር ከ60 ሳንቲም ይሆናል ማለት ነው። ኦኬ የመጨረሻው ሬንጅ ደግሞ ከደረጃ 11 እስከ ደረጃ 22 የሚገኙ ሰራተኞች ይህም በታክስ ሬቱ መሰረት ይህም በሬንጁ ላይ ከ14 ሺ ብር በላይ ተብሎ የተቀመጠው። ስለዚህ ደሞዛቸው ከደረጃ 11 እስከ ደረጃ 22 የሚገኙ ሰራተኞች ደሞዛቸው ከ14 ብር በላይ ስለሆነ ታክስ ሬቱ 35 ይሆናል። ዲዳክሽኑ ደግሞ 2050 ብር ይሆናል ማለት ነው። ስለዚህ ይህንም በተመሳሳይ መልኩ እዚህ ጋር ክሊክ እናደረግና እኩል ይሆናል ብለን ደሞዙን በታክስ ሬቱ እናባዛለን። ታክስ ሬቱ 35 ነው። 35% ሲቀነስንና ከታክሱ ላይ ዲዳክት የሚደረገው 2050 ብር አለቀ ማለት ነው። ከዛ በኋላ ይተላለን። ስለዚህ ደረጃ 11 ላይ የሚገኝ ሰራተኛ ታክሱ 3194 ብር ከ05 ሳንቲም ይሆናል ማለት ነው። ቀሪውን እዚህ ጋር ደብል ክሊክ ማድረግም እንችላለን፣ ወይም ደግሞ ወደታች ድራግ እናደርጋለን ማለት ነው። ስለዚህ በዚህ መልኩ መስራት እንችላለን ማለት ነው። ደረጃ 12 ላይ የሚገኝ ሴት ሰራተኛ 3671 ብር 88 ሳንቲም ይሆናል። ደረጃ 13 ላይ የሚገኝ ሰራተኛ 4193 ብር 30 ሳንቲም ይሆናል። ደረጃ 14 ላይ የሚገኝ ሰራተኛ 4762 ብር 40 ሳንቲም ይሆናል። ደረጃ 15 ላይ የሚገኝ ሰራተኛ 5383 ብር 30 ሳንቲም ይሆናል። ደረጃ 16 ላይ የሚገኝ ሰራተኛ 6060 ብር ከ55 ሳንቲም ይሆናል። ደረጃ 17 ላይ የሚገኝ ሰራተኛ ደረጃ 17 ላይ የሚገኝ ሰራተኛ 6799 ብር ከ75 ሳንቲም ይሆናል። ደረጃ 18 ላይ የሚገኝ ሰራተኛ 7606 ብር ከ15 ሳንቲም ይሆናል። ደረጃ 19 ላይ የሚገኝ ሰራተኛ 8480 ብር ከ10 ሳንቲም ይሆናል። ደረጃ ሀያ ላይ የሚገኝ ሰራተኛ 9433 ብር ከ15 ሳንቲም ይሆናል። ደረጃ 21 ላይ የሚገኝ ሰራተኛ 10472 ብር ከ30 ሳንቲም ይሆናል። ደረጃ 22 ላይ የሚገኝ ሰራተኛ ደግሞ 11600 ብር ይሆናል ማለት ነው። ስለዚህ ግብሩን በዚህ መልኩ በቀላሉ ካልኩሌት ማድረግ ትችላላችሁ ማለት ነው። ኦኬ። ቀጣዩ ደግሞ ተቀናሽ የሚደረገው ጡረታ አለ። የሰራተኛው ጡረታ ማለት ነው። ይህም በቀላሉ ፎርሙላው ደሞዙን በሰባት ፐርሰንት ብቻ ማባዛት ነው። የሰራተኛው ጡረታ ማለት ነው። ቀጣሪ ድርጅቱ የሚያዋጣው 11 ፐርሰንት አለ። አጠቃላይ የሰራተኛው 18 ፐርሰንት ነው የሆነው። ጡረታ ግን ከሰራተኛው ደሞዝ የሚቆረጠው ሰባት ፐርሰንት ስለሆነ ደሞዙን በሰባት ፐርሰንት እናባዘዋለን። ይሄ የጡረታ መዋጮ ይሆናል ማለት ነው። እኩል ይሆናል ብለን ደሞዙን በሰባት ፐርሰንት እናባዘዋለን ማለት ነው ደረጃ አንድ ላይ የሚገኝ ሰራተኛ አራት መቶ ሀያ ብር የጡረታ መዋጮ ይሆናል ማለት ነው። ቀሪው ወደታች ድራግ እናደርጋለን። መለቀ ስለዚህ በዚህ መልኩ ደረጃችሁን እዚህ ጋር እያያችሁ ጡረታ ምን ያህል እንደሚቆረጥባችሁ ግብር ምን ያህል እንደሚቆረጥ ቼክ ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ግብርና ጡረታ ካልኩሌት ተደረገ ማለት ነው። ከዛ በኋላ ተቀናሾቹ አንድ ላይ ሲደመሩ እዚህ ጋር በምትመለከቱት መልኩ ግብርና ጡረት አንድ ላይ ሲደመሩ አንድ ላይ ተቀናሽ ይሆናል። ደረጃ አንድ ላይ የሚገኝ ሰራተኛውን 1120 ብር ከደሞዙ ላይ ይቆረጣል ማለት ነው። ግብርና ጡረት አንድ ላይ ተደርጎ ማለት ነው። በዚሁ መሰረት በሁሉም ደረጃ ላይ እዚህ በምትመለከቱት መልኩ ተሰርቷል ማለት ነው። ደረጃ 22 ላይ የሚገኝ ሰራተኛ ከደሞዙ ላይ አጠቃላይ 14330 ብር ይቆረጣል፣ ተቀናሽ ይደረጋል ማለት ነው። ስለዚህ በዚህ መልኩ ደረጃችሁን እዚህ ጋር ክሮስ ቼክ እያደረጋችሁ ምን ያህል እንደሚቆረጥባችሁ ቼክ ማድረግ ትችላላችሁ ማለት ነው። ኦኬ፣ በመጨረሻ ደግሞ የተጣራ ደሞዝ ካልኩሌት እናደርጋለን። የተጣራ ደሞዝ ካልኩሌት ለማድረግ እኩል ይሆናል ብለን ደሞዙ ዋናው ደሞዝ ቤዚክ ሰለሪ ማለት ነው፣ ወይም ደግሞ ያልተጣራው ደሞዝ ግሮስ ሰለሪው ሲቀነስ ተቀናሽ እናደርጋለን ማለት ተቀናሾቹ አሁን በዚህ ኬስ ግብርና ጡረታ ናቸው ማለት ነው። መስሪያ ቤት ላይ ሌሎች ተቀናሾች ሊኖሩ ይችላሉ፣ ግን ቤዚክ እና የማይቀሩ ተቀናሾች ግብርና ጡረታ ናቸው። ስለዚህ ሁለቱም አንድ ላይ ሲደመሩ በዚህ መልኩ ይሆናል ማለት ነው። ስለዚህ ደሞዙ ሲቀነስ ደሞዙ ሲቀነስ ተቀናሽ የተጣራ ይሰጥናል ማለት ነው። ስለዚህ ይህን ካልኩሌት ለማድረግ እኩል ይሆናል ብለን ወራዊ ደሞዝ ሲቀነስ ተቀናሽ እዚህ ጋ ከእዛ በኋላ ኢንተር እላለን። ስለዚህ ደረጃ አንድ ላይ የሚገኝ ሰራተኛ የተጣራ ደሞዙ 4880 ብር ይሆናል ማለት ነው። ከግብርና ከጡረታ ውጪ ማለት ነው። ከዛ አቃሪውን ወደታች ድራግ እናደርጋለን። ስለዚህ በዚህ መልኩ የተጠራውን ካልኩሌት ማድረግ እንችላለን ማለት ነው። ባይ ዘ ወይ ይሄኛውን ፋይል ከፈለጋችሁ የቴሌግራም ቻናላችን ሊያስቀምጥላችኋለሁኝ፣ ከዛ ላይ ወስዳችሁ ሪፌር ማድረግ ትችላላችሁ፣ ወይም ደግሞ ፕራክቲስ ማድረግ ትችላላችሁ ማለት ነው። የቴሌግራም ቻናላችን ከታች የምትመለከቱት ሊንክ፣ እሱን በመንካት ጆይን በማድረግ ፋይሉን ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ደረጃ አንድ ላይ የሚገኝ ሰራተኛ የተጣራ ደሞዙ 4880 ብር ይሆናል። ደረጃ ሁለት ላይ የሚገኝ ሰራተኛ የተጣራ ደሞዙ 5165 ብር ከ45 ሳንቲም ይሆናል። ደረጃ ሶስት ላይ የሚገኝ ሰራተኛ የተጣራ ደሞዙ 5427 ብር ከ50 ሳንቲም ይሆናል። ባይዞ እነዚህ ከነጥብ በኋላ ያሉት በኋላ ይጠጋጋሉ ማለት ነው። ደረጃ አራት ላይ የሚገኝ ሰራተኛ የተጣራ ደሞዙ 5718 ብር 12 ሳንቲም ይሆናል። ደረጃ አምስት ላይ የሚገኝ ሰራተኛ እየተጣራ ደሞዝ 6010 ብር ከ52 ሳንቲም ይሆናል። ደረጃ ስ ላይ የሚገኝ ሰራተኛ የተጣራው ደግሞ 6309 ብር ከ72 ሳንቲም ይሆናል። ደረጃ ሰባት ላይ የሚገኝ ሰራተኛ የተጣራው ደግሞ 6615 ብር ከ ሳንቲም ይሆናል። ደረጃ ስምንት ላይ የሚገኝ ሰራተኛ የተጣራው ደመወዝ 8595 ብር ይሆናል። ደረጃ 9 ላይ የሚገኝ ሰራተኛ የተጣራው ደመወዝ 9266 ብር 58 ሳንቲም ይሆናል። ደረጃ 10 ላይ የሚገኝ ሰራተኛ የተጣራው ደመወዝ 101 ብር 16 ሳንቲም ይሆናል። ደረጃ 11 ላይ የሚገኝ ሰራተኛ የተጣራው ደመወዝ 10740 ብር 14 ሳንቲም ይሆናል። ደረጃ 1 12 ላይ ላይ የሚገኝ ሰራተኛ የተጣራው ደግሞ 11531 ብር 84 ሳንቲም ይሆናል። ደረጃ 13 ላይ የሚገኝ ሰራተኛ የተጣራው ደግሞ 12396 ብር 4 ሳንቲም ይሆናል። ደረጃ 14 ላይ የሚገኝ ሰራተኛ የተጣራው ደግሞ 13339 ብር 12 ሳንቲም ይሆናል። ደረጃ 15 ላይ የሚገኝ ሰራተኛ የተጣራው ደሞዝ 14368 ብር ከ04 ሳንቲም ይሆናል። ደረጃ 16 ላይ የሚገኝ ሰራተኛ የተጣራው ደሞዝ 15490 ብር ከ34 ሳንቲም ይሆናል። ደረጃ 17 ላይ የሚገኝ ሰራተኛ የተጣራው 16 ደሞዝ 16715 ብር ከ30 ሳንቲም ይሆናል። ደረጃ 18 ላይ የሚገኝ ሰራተኛ የተጣራው ደሞዝ 18051 ብር ከ62 ሳንቲም ይሆናል። ደረጃ 19 ላይ የሚገኝ ሰራተኛ የተጣራው ደሞዝ 19499 ብር ከ88 ሳንቲም ይሆናል። ደረጃ 20 ላይ የሚገኝ ሰራተኛ የተጣራው ደሞዝ 21079 ብር 22 ሳንቲም ይሆናል። ደረጃ 21 ላይ የሚገኝ ሰራተኛ የተጣራው ደሞዝ 22801 ብር 24 ሳንቲም ይሆናል። ደረጃ 22 እና መጨረሻ ደረጃ ላይ የሚገኝ ሰራተኛ 24670 ብር የተጣራው ደሞዝ ይሆናል ማለት ነው። ስለዚህ በደረጃችሁ መሰረት የተጣራው ደሞዝ ምን ያህል እንደሆነ በዚህ መልኩ ማየት ትችላላችሁ። በተመሳሳይ መልኩ ደግሞ ምን ያህል ግብርና ጡረታ እንደሚቆረጥባችሁ እዚህ ላይ ክሮስ ቼክ ማድረግ ትችላላችሁ ማለት ነው። ኦኬ፣ ለዛሬ ለዛሬ የያዝላችሁ ትምህርት ይህን ይመስላል። ለቻናላችን አዲስ ሲሆናችሁ እንዲህ አይነት ጠቃሚ ትምህርቶችን በየጊዜው ስለምንለቅ ቻናላችን ሰብስክራይብ በማድረግ ቀድሞ እንዲደርሳችሁ አድርጉ እንላለን። መልካም ቆይታ፣ መልካም ጊዜ